ሃይ ሃይ! እንዴት ናችሁ? ውድ ተከታቶች የቲክቶክ ቤተሰቦች እንደምን አላችሁ? ቆያችሁ። ዛሬ እስኪ አንድ ነገር እንበላችሁ። ይህንን ቪዲዮ ባካችሁ ፎሎ፣ ሼር፣ ሪፖስት በማድረግ ብዙ ኢትዮጵያን ጋር እንደርስ ባይራል ይውጣ አድርጉልኝ፣ እባካችሁ። ምንም የሚቀነስባችሁ ነገር የለም አይደል? ለብዙ ነገር ታስተባበሩ ለብኝ። በቃ ሬት ነው ምንም አንድ አምስ ከነበረ ትይባችሁ እና እባካችሁ እባካችሁ ለብዙ ኢትዮጵያ እንዲደርስ እፈልጋለሁ። ዛሬ አንድ ቪዲዮ ያሳያችኋለሁ እኮ እና በጣም በቃ ውስጤን ውስጤን እያደማ ያለ ነገር ነው። በጣም በጣም አሳሳቢ ከባድ ነገር ነው ነውና እባካችሁ ለሁሉም የሚደርስ አድርጉልኝ እና ኮሜንት እባካችሁ በኮሜንት አበረታቱ። ከላይ እንደምታዩት ይሄ ቪዲዮ ሳይ በጣም ነው ሾክ ያደረኩት። በእርግጥ ብዙ ብዙ ከዚህ በላይ ብዙ ነገር ቢኖርም ነገር ግን እንደ ሀገር ምን ያክል ወደፊት በጣም ከሰራ ውስጥ እየወደቅን እንዳለ ሀገራችን። አንድ የአንድ ሀገር እድገት ወይንም የአንድ ሀገር ቀጣይነት የሚወሰነው በትውልድ ነው እና ምን ያክል ወደ ኋላ እየተመለሰ እንደሆነ የሚያሳይ ቪዲዮ ነው። እኔ በጣም በጣም በጣም በጣም እንትን እያለኛለው ውስጤን እያደመኛለው ነገር ምንድን ነው፣ መንግስት ምን እየሰራ ነው? ትምህርት ሚኒስቴር ምን እየሰራ ነው? እንዴ! ኢትዮጵያ በጣም ብዙ ምሁራኖች አሉት አሏት፣ በውጭም በውስጥ የት ነው ያላችሁት? የሚመለከታችሁ አካል በትምህርት ጉዳይ ላይ የሚመለከታችሁ ሀገር አካል አካላት እንደ ሀገር ለሀገር የምትጨነቁ ሁላችሁ ቤተሰብ ጭምር በተለይ ደግሞ በቲክቶክ እና በሶሻል ሚዲያ ላይ በጣም ተጽዕኖ ፈጣሪ ሆናችሁ ብትናገሩ ልትደመጡ የምትችሉ እድሉ ያላችሁ ምን እያደረጋችሁ ስለምንድን ነው የምትዘግቡት? አዎ ኢትዮጵያ ዛሬ በጣም ብዙ ውስብስብ ችግሮች አሉባት። ለእኔ ግን ይሄ ቁጥር አንድ በጣም ከባድ ከባድ ከባድ ችግር አይታችሁታል። ትምህርት አይጠቅምም ማለት ከመድራ ራሳችን አልፈን፣ ይሄ ደግሞ በትውልድ ውስጥ ርዕዮት እንዲሆን እየተሰራ ነው። ደብተራቸውን በአደባባይ ላይ ሰብስቦ እየረገጡ ትምህርት ምንም እንደማይጠቅም ለትውልዱ እየሰሩ ያሉ በጣም ብዙ በጣም ብዙ ሰዎች አሉ። በጣም ብዙ ኢትዮጵያ፣ በጣም አዝናለሁ። ይህን መንግስትም አረብርሃኑ። ኧረ ኩር እርጅና ነው ወይ ደሞ ምንድን ነው እየሰራ ያለው ፖለቲካ? በእርግጣው ሁሉም ፖለቲካ ላይ ተጠምዷል። የኢትዮጵያን ቀጣይ ድል ባላት በትውልድ በትውልድ ላይ የሚወሰን መሆኑን ሁሉም ዘንግቶታል። ሁሉም ፖለቲከኛ ሆኗል። በቃ ሁሉም ያለፉት አመታት በርካታ ለዓመታት የትምህርት ስርዓታችን በጥላቻ ላይ ተመሰረተ የሚያሳውቅ ሳይሆን ከማሳወቅ ይልቅ መጠላለፍን ኢቭን ኢትዮጵያን ትውልዱ ኢትዮጵያን እንዲያፈርስ ስልጠና እየሰጠ እያስመረቀ ለሀገር የመከነ ትውልድ በማፍራት ለዘመናት ዩኒቨርሲቲዎቻችን ትውልዱን መካን ትውልድ አድርጎ ዛሬ ሀገራችንን የሚያፈርስ ትውልድ ተፈጥሯል። ዛሬ የሚጠላለፍ፣ የሚጠላላ እውቀትን የሚጠላ ትውልድ ተፈጥሯል። ይሄ ዋጋ እያስከፍለን ይገኛል። ከዛሬው ይልቅ ደግሞ የወደፊቱ ያስፈል የወደፊት በጣም ከባድ ነው። ወደድክም ጠላህም፣ ካልተማርክ ምንም ማማራጭ የለህም። መማር ግዴታ ነው። መማር ማለት ዩኒቨርሲቲ ነው ብቻ። መማር ማለት በነገራችን ላይ የአመለካከት ለውጥ ማምጣት ነው። የአመለካከት ለውጥ ማምጣት ነው። እኔ በጣም በጣም ነው የሚያሳዝን። እኔ ስሜቱ ስለምረዳ እኔ ያስጠኝኝ በየጓዳው በየቤቱ የሄድኩ የቤተሰብን ችግር በጣም ነው የምረዳ። ቤተሰብ ዛሬ እናንተ ዛ እየጨፈራችሁ እርገጠው እያላችሁ የምትረግጡትን ደብተር ለመግዛት ምን ያክል ዋጋ ከፍሏል? አንተ የለበስከውን ዩኒፎርም ከጓደኞችህ እኩል ሆነ እንድትማር ሰው ትሆንልኝ ብሎ የአንተን ዩኒፎርም አንተ እንዲያምርብህ አንተ ዩኒፎርም ለብሰህ ትምህርት ቤት ሄደ ተምረ እንድንመጣ ቤተሰብ የአንተን ዩኒፎርም ለመግዛት ምን ያክል ዋጋ ከፍለው። እናንተ እንኳን ይሄ እነዚህ ልጆች አሁን ላይ ይሄን ደብተራቸውን እየረገጡ ባለበት ሰዓት ቤተሰብ ልጆች ከትምህርት ቤት ሲመለሱ የሚቀምሱት የሚጎርሱት እያለ ምናልባት ቤተሰብ ለትምህርት ቤት ክፍያ እያለ ምናልባት ቤተሰብ እንዲበረቱ ብሎ አስጠኚ ለመቅጠር ብዙ ዋጋ እየከፈለ ነው። ቤተሰብ ተወጥሯል። በዚህ ሁሉ ውጥንቅጡ በወጣበት ጊዜ ሆነ እንኳን ቤተሰብ ስለ ልጆቹ ያስባል። ስለ ልጆቹ የተጨነቀ ለይተቀን ይወጣል። ሰው ልጁ ግን ይሄው እንደምትነሱ ነገ ምንድነው? ለማን ነው የምናስረክብካተች ነገር። እኔ አሁን ጥሪ ማስተላለፍ የምፈልገው በተለይ በኢትዮጵያ ላይ ከላይ ከላይ ከመንግስት ጀምሮ እስከታች ድረስ ያላችሁ በዚህ ጉዳይ ላይ የሚመለከታችሁ ምሁራኖች፣ አስተማሪዎች፣ ትልልቅ ሰጽ ፈጣሪዎች ኢቨን ፖለቲካ ላይ ያላችሁ ለማይጠቅም በየቀኑ ዝም ምንም ለሀገሪቷ ጠብ ምንም ፍሬ ጠብ ላታረጉ ነገር እየደሰኮሯችሁ ትውልዱን ለምታባሉ ለእናንተ ፖለቲከኞች፣ እንዲሁም ደግሞ ዋጋ እየከፈላችሁ ላላችሁ ቤተሰብ ጥሪ ማስተላለፍ እፈልጋለሁ። እባካችሁ ትውልዱን እንታደገው። የፈለገን እንልፋ እንችላለን። እንደ ሀገር ከመንግስት ጋር ሆነ በጋራ በምንም በመንገድ ሀገርን ለማልማት ብዙ ልንጠል እንችላለን። ብዙ ልንገነባ እንችላለን። ብዙ ብዙ ብዙ ነገሮችን ልናለማ እንችላለን። አማኝ ግን የምናስረክበው ከገነባ በኋላ ካለማን በኋላ የሚረከብ ትውልድ ባልተገነባ አይምሮ ባልተማረ እውቀት በሌለው አይምሮ እጅ የገባች ሀገር ትፈርሳለች። የፈለገው ይሁን ያልተገነባ ብሎ ሊገነባ ይችላል። የፈረሰ ትውልድ እያመረትን ነው። የመከነ ትውልድ እያመረትን ነው። በሶሻል ሚዲያው በእያንዳንዱ ነገር ውስጥ ለትውልዱ የሚሰጠው የሚነገረው ነገር ሁሉ በቃ እንዳይማር፣ እንዳያውቅ፣ እንዳይጥር እየተደረገ ነው በአንድ በሌላ ብለን መጮጫውሆን መታደግ ካልቻለን ለእኔ ከጦርነት የበለጠ ዛሬ ኢትዮጵያ ላይ ያጋጠማት ችግር ከጦርነቱም የበለጠ ኢትዮጵያን ከረሃብ የበለጠ እንደ ሀገር የሚያጠፋ አንድ ትውልድ ሁለት ልዳለም የሚቀጥለውን የኢትዮጵያ እርቀ መጻይ እድል ጠፋንታ የሚወስን ወደኋላ የሚያስቀር ትልቁ ችግር ይሄ ነው ብዬ ነው የማስበው። ትምህርት ላይ ካልተሰራ በዚህ ጉዳይ ላይ ካልተረባረብን የሚመለከታችሁ አካላቶች ወጥታችሁ በሶሻል ሚዲያ በተለያየ መንገድ ለትውልዱ ትምህርት ጠቃሚ እንደሆነና መማር እንዳለበት ከመማር ውጭ ሌላ አማራጭ የለውም፣ ካልተነገረ ካልነገራችሁ ካልነገርነው ብቻ አገር እንዳያገር ትጠፋለች። እኔ በጣም ማዘ በጣም በስሙ ላለፉት በርከት ያለ አመታት ለዘመናት ወደኋላ ተመልሰን የትምህርት ስርዓታችን በጣም የወደቀና የከሰረ ስለነበረ ዛሬ የከሰረ ትውልድ አፍርተናል። ዛሬ ሀገር መቀመቅ ውስጥ እየወረደች ትገኛለች። እየተጠላለፍን ከመዋደድ ከመተጋገዝ፣ ከመተሳሰብ ይልቅ የሚጠላለፍ የሚተራረድ ትውልድ ተፈጥሯል። መሪውን የማያከብር የሃይማኖት አባቱን የማያከብር ቤተሰቡን የማያከብር ምንም ህልም የሌለው ተስፋ የሌለው ጨለምተኛ ትውልድ እንዲፈጠር ተብሏል። ለዛ ደግሞ ላለፉት ዘመናት የትምህርት ስራታችን ትልቁ ሚና ይወስዳል ማለት ነው። ዛሬ ደግሞ የባሰ መጣ። ጠላቶቻችን እቺ ሀገር እንዳትነሳ እቺ ሀገር የተማረ ትውልድ ተምረው አውቆ ፈጥሮ የራሱን ሪሶርስ ተጠቅሞ ሀገሩን አሳድጎ ለዓለም የሚተርፍ ትልቅ ትልቅ ኢኮኖሚ በኢትዮጵያ የሆነ በአፍሪካ እንዲገነባ የማይፈልጉ አካላት የተማሩትን ትንሽ ወቅቱን እየወሰዱ ለራሳቸው መጠቀሚያ እያደረገው ቅራቅንበን ምንም ሀሳብ የሌለውን ከጥላቻና ከእብሪት ያልጸዳውን ምንም ምን ምን ሰውነት ሰው ሰው የማይሸተው ደግሞ ሀገራችን ውስጥ በማስቀረት ሀገራችን ቀፎ ሆኖ ለዘላለም እየለመነች ለዘላለም እያለቀሰች እናቶች እያነቡ እንዲኖሩና እነሱ ሁሌ የተቀራምተዋል የእኛን ሪሶርስ የተቀራመቱ እንዲኖሩ የሚፈልጉ ብዙ ጥቃት ብዙ ሀገራቶች አሉ። ኢቨን በበአድ በሀገራችን ያልተለመዱ በጣም የተለያዩ ባህሎችን ሁሉ በሀገራችን ውስጥ እየለቀቁ እንዲስፋፋ በማድረግ ዛሬ ትውልዱ ምክንያታዊ እንዳይሆን፣ ከፍ ሲል ፈጣሪን እንዳይፈራ፣ ታላላቆቹን እንዳይታዘዝ፣ እንዳይተጋ፣ እንዳይለፋ፣ ተስፋ ያለው ትውልድ እንዳይሆን በብዙ መንገድ እየተሰራ ይገኛል። ይሄ ይሄ ሁላችን የሚያሳስበን ይገባል። እኔ በቃ በጣም እውነቴን ነው የምላችሁ። በጣም የሚያሳዝነው እንዴት፣ ምን ሲሆን የሚጠብቀው መንግስት። እነዚህ ልጆች ለቀሪ ትውልድ ውስጥ መቀጣጫ መደረግ መቻል አለባቸው። ዛሬ የምትበላው ምግብ፣ የቀረበልን ምግብ ላይጠም ይችላል ላይስማማ ይችላል። ላትፈልግ ትችላለህ። ስላልፈለግከው፣ ስላልጣመ፣ ስላልተስማማ ግን ገበታህን መርገጥ ያለበት ትምህርት ገበታ ነው። አንተ አመንክበትም አላመንክበትም፣ ትውልድ ሁሉ የሚቀይረው ሀገር የምትገነባው ህይወት የሚለወጠው በትምህርት ነው። ዛሬ ዓለም ትምህርት ያስፈልጋል ያስፈልግ ያርልም በትምህርት እየተራቀቁ እየተደረጃ እንዳሉ ኢቨን ዛሬ እኛ እንደዚህ እየተገዳደልን እስብሳችን እየተበላላ ትምህርት አያስፈልግም እያልን የትምህርትን አላስፈላጊነት ለትውልዱ እንደዚህ መርዝ እየረጨንበት ያለን ፕላትፎርም የማወራበትን ፕላትፎርም የፈጠረሱ ይመስላቸው። ግን የፈጠረው ሰው የተማረ እኛ ግን በቃ ምን እየሆነ ነው? ግን ምንድን ነው ምንድን ነው የነካን? ወዴት ነው እየሄድን ያለ ነው? ይሄ እኮ ሰላማዊ ሰልፍ የሚያስወጣ ነው። ትውልድ ከመከነ ምንድነው ፍቻለ በጣም የሚገርመኝ የነሱ ያለ ከእስር ኮሜንታቸውን ገብታችሁ ውታዩት። ኮሜንቱ የተለቀለቀ እየነሱ ደጋፊ ነው በጣም ዛሬ አነሰም እዛም ተምሮ በአንድም በሌላም ያንን እድል አግኝቶ እዛ ላይ በ በሶሻል ሚዲያ ለትልጁ ትምህርት ምንም እንደማይጠቅም እውቀት ምንም እንደማይጠቅም እየተናገረ እሱ ግን ያንን ፕላትፎርም ለማግኘት እዛ ቦታ ለመድረስ ትናንትና አነዘን በዛም በዛ ህይወት ውስጥ አልፏል፣ በትምህርት ውስጥ አልፏል። ትንሽ ቢሆን አውቋል እንዳይመስልህ። ያንን እውቀት ተጠቅሞ ነው ዛሬ እዚህ ላይ ደረሰ። አንተ ግን እሱ የሆነውን መሆን አትችልም። አንተ የራስህ መንገድ አለ። ያን መንገድ ለማግኘት አስፍተህ ለማሰብ የተለየ መንገድ ለማቀድ እና የተሻለ ህይወት ለመኖር መማር፣ ማወቅ፣ ማንበብ፣ መጠየቅ አለ። አለመማር መቼም መፍትሄ መቼ መቼ ወገኔ፣ ውድ ኢትዮጵያ፣ ነጋችንን እየተነቀጠ ነው። ትውልዱ ነገውን እየተነቀጠ ነው፣ ነገውን እየተቀማ ነው። ዛሬ ኢትዮጵያ ለዚህ ትውልድ የሚደርስለት መሪ፣ ለዚህ ትውልድ የሚያድን አባት፣ ይህን ትውልድ የሚያድን መምህር ይህን ትውልድ የሚያድኑት ኑሯን ትሻለች፣ ሁላችሁም ልትጭኑ ይገባል። እባካችሁ እባካችሁ ዝም አንበል። ትናንትና ነው የተነቀደ ትውልድ ዛሬም ደግሞ በብዙ ምስቅልቁ ህይወት ውስጥ እያሳለፋለት ትውልድ ነጋውን ደግሞ መቀማት አለበት። በቃ ይበቃል። የትውልድ መማር አለበት። ይቻለን ይቻለን የታደለው የትምህርት ስርዓቱን አስተካክሎ የተሻለ የትምህርት ስርዓት ቀርጾ ፈጣሪ ትውልድ አዘጋጅቶ ሀገሩን አይደለም ሀገሩን ያሻግራል። እኛ ግን ዛሬ እንኳን ሀገራችን እናሻገር ለራሳችን መሆናቱ እንዴት ነው? ተምረህ መቀሪ ያቃተህ ተምረህ መለወጥ ያቃተህ እንዴት ነው? ሳትማር ራስህን ልትቀይር ትችላለህ? ሀገር ልትቀይር ትችላለህ? ምን አይነት አስተሳሰብ ነው? ምን አይነት ድንቁርና ነው? አረባካችሁ፣ አረባካችሁ ይብቃል። በተለይ ለመንግስት መስላለሁ እኔ በጣም ማዘን። አዎ የትምህርት ስርዓት ትናንትና የነበረው የትምህርት ስርዓታችን የግድ መቀየር ነበረበት። ሪክራፍት መደረግ ነበረበት። አዎ ያስፈልገን ነበር። አዲስ የሆነ ለውጥ ያስፈልገን ነበረ። አዎ ለውጡ በፍኖተ ካርታ ወጡ መጥቷል፣ ተጻፈ። ነገር ግን እርቅጠኛ ነኝ፣ እንኳን ተማሪው እንኳን ትውልዱ እንኳን ቤተሰብ እሱን ያወጡት ራሱ የሚያቆ ይመስለኛል። ችላ ብለውታል፣ ተተውታል። ሌላ ታሪክ ውስጥ ናቸው። ትናንትና የትምህርት ስርዓታችን ጎርቶናል ሳብሮናል። የስብራታችን ምክንያት እሱ ነው ብለን ስናበቃ ትምህርት ስርዓቱ መቀየር አለበት፣ አዲስ ፍኖተ ካርታ መቀረጽ አለበት ብለን ስናበቃ፣ አውጥተን ስናበቃ ትውልዱን የትናንትና ትናንትናው እንዳያስታውስ ነገ የተሻለ እንዲሆን የሚያደርግ ሁለቱ ጋር ጻፈ በኋላ ጭራሽ ከትናንትና የባሰ ትውልዱን ተስፋ የሚያስቆርድ ትምህርት በቃ እንደማያስፈልግ እንደሆነ ሳይኮሎጂካሊ አዳፕት የሚያደርግ አክሰፕት የሚያደርግ ዜጋ ትውልድ መፍጠር ነው ለውጥ የፈጠርነውን ወደሞ አዲስ ያመጣነውን ለውጥ ለትውልዱ እንደሚጠቅም አሳምነን ትውልዱ ዋጋ ሰጥቶት አስፈላጊ እንደሆነ አምኖበት እንዲማር ማለት ይገባል። አላቅም አላቅም እላይ ትውልዱን ተስፋ የሚያስቆረጥ ቤተሰብ ራሱ በቃኝ የሚያደርግ ስ አ እኔ እውነቴን ነው። በቃ ወ ትምህርት ከፖለቲካ ጋር ሊገናኝ አይገባም። በዚህ ላይ ሁላችንም ዘምት የሚገባው በቃ እኔ ለፕሮፌሰር ብርሃኑ ጋ ማስተላለፍ መልእክት በጣም ረስፔክት አለኝ፣ እንደውም በጣም ብዙ ተስፋ ነበረኝ። አሁንም ግን መልእክት መስተላለፍ የምንፈልገው በቃ ወይ ፖለቲካውን ወይ ወይ እኛ አይ ዶንት ኖ ምን እየሰራ ነው። አልጋ አይገባኝ። እስከ ስንት ሰው ስንት ሰው ልጅ እስከ ምን ያህል ነው በሚሊዮን የሚቆጠር በቃ አስራ ሁለት ማለታቸው አለው። እሺ ይህን የምናደርገው ከታች ያለው ትውልድ የተሻለ እንዲሆን አለን። አዎ ከታች ያለው ትውልድ ግን አሁን ይኸው ውጤቱን እያየነው ነው። ምንድን ጋር ነው ስብረታችን የትጓን ተብሎ ካልተሰራበት እንደ መንግስት ካልተሰራበት እንደ መንግስት ብቻ ሳይሆን እንደ ሀገር የሁሉም ትብብርት ካልታከለበት፣ እኔ የቀጣይ የሀገራችን ጣፋን ተመጣ ምንም ብናለማ ምንም ብንገነባ ይኸው አሁን እየፈራሰ በሕዝብ ላብ የተሰራ ብዙ ኢንፍራስትራክቸር እኮ እየፈረስ ነው። በጦርነት በተለያየ ምክንያቱም ትናንትና የገነባ ነው፣ ትናንትና ያዘጋጀ ነው፣ ትውልድ ነው ይህን እያደረገ ያለ። ዛሬ ደግሞ ምን ይሆን እየገነባ ነው ያለ? ነው እንደኔ እንደኔ የሚቀድመው ትውልዱን መገንባት ይመስለኛል አት ሊስት መገንባት የሚችል ትውልድ እንኳን ማፍራት ባንችል የተገነባን ማቆየት የሚችል ትውልድ ማፍራት አዘጋጅት ነው፣ ከባድ ነው። እና እባካችሁ እባካችሁ እባካችሁ ይህን መልእክት ጫፍ እስከ ጫፍ ተሳልሱ። እባካችሁ ትላልቅ፣ ይህንን በጣም ብዙ ብዙ ሰው አላችሁ። ዝምታችሁ ይብቃ፣ በዚህ ጉዳይ ላይ ይብቃ። ምን መታረቅ ነች ካልቻለ እየፈረሰ እየፈረሰ ነው እንዳታስቡት። በተለያዩ ብዙ ምክንያት በሚሊኒየም ቅጥረት ትውልድ ዛሬ ትምህርት ገበታው ላይ እየተማራ ለ እየተማር ያለው ትውልድ ትምህርት ምን ያደርጋል አያስፈልግም እያለ ደብተሩን እየረገጠ በአደባባይ ላይ የውድቀትን መዝሙር እየዘመረ የአላዋቂነትን ስብከት እየሰበከ ትውልድ እንዲጠፋ ብዙ ስራ እየተሰራ ይሄን ማየት ያማል። ይሄን ናይቱ ዝም ማለት እንጃ። በጋራ ትምህርት አስፈልገ ንዝገው ለምንድን ነው ትምህርት ቤት ይተከፈታል? በቃ ይሄ ሁሉ ዋጋ ለምን ይከፈላል? ይዘጋል። ከዛ በኋላ እናየዋለን።

አለማወቅ ድንቅ ሆኖ ይበቃ ነው። አትሊስት በእኛ ቢያንስ እንኳን ቢያንስ ነገን ለመኖር የሚያስችለን ማወቅን የሚባል ትልቅ ሀብት፣ ትውልዱ እንዲነቀጥ፣ ትውልዱ እንዲቀበል ፍቃድ ጣለ ነቀሙላችን ይህንን ነው ማለት አንችልም። ጠበካችሁ ፎሎው ሼር ላይክ ሰብስክራይብ እንዲሁም በቲክቶክ ላይ ሪፖስት በማድረግ እባካችሁ ለብዙ ሰው እንዲደርስ አድ ብዙ ዝም ያሉ ቢናገሩ የሚደመጡ በዚህ ጉዳይ ላይ አስተያየት ቢሰጡ የሚያምርባቸው ትውልዱም የሚሰማቸው ብዙ አሉ። ግን ዝምታ እስከ መቼ እንደሆነ አይገባይ። እባካችሁ የበቃናልና፣ ፕሊስ አድርስልኝ። አመሰግናለሁ በጣም ስለከፋኝ ነው። እንደ ሀገር ስታስቡ ይህን የምለው ሌላ ነገር አለ። እንደ ማንኛውም አሁን ያለውን ችግር እረዳለሁ። ላለፉት ዓመታት ብዙ ትውልድ ተምሯል። አዎ ስራ ላገኝ ይችላል። አሁን ላይ ኢትዮጵያ በጣም ምሶ ልቶ ትችላለች። ይሄ ደግሞ የመማር ውጤት ነው። ግን ትምህርት በራሱ አይደለም ችግር የነበረበት የትምህርታችን ነው። ስርዓት ወይ ደግሞ የተማርንበት መንገድ እንጂ መንገዳችን እስከቀየረን ድረስ አለም የተቀየረው በትምህርት ነውና በማወቅ ነውና አማራጭ የሌለው ግዴታ የግዴታ ግዴታ ነው። ትውልድ ንቃላክ ንቃ። በአቋራጭ የትምህርት ድረሳችን የትምህርት በአቋራጭ መሄድ ያለብን መንገድ ተጓዝ መድረስ ያለበት ቦታ መድረስ ያለበት ቦታ ለመድረስ ይገድ መንገድ ልንጓዝ ይችላለን። ካልሆነ አቋራጭ ልትነክስ ትችላለህ። አቋራጭ ትልቅ ልትሆን ትችላለህ። ግን አወዳደቅ ከፋ ነው። ዛሬ አላቅም ይቻል ግን እባካችሁ በጋራ ሊቁ እዚህ ጉዳይ ተብተን ንመስላል እንደማመጥ አንጠላለፍ። በተለያየ መንገድ ልዩነታችን እንኳን እንዳለ እስኪ በአንድ በሚያደርገን እንኳን አንድ ነው። ይሄ ሃይማኖት ብሔር የኔ የአንተ የአንቺ የሚባል ነገር የለም። አለማወቅ ሁሉንም ያጠፋል። ድንቁርና ሁሉን የሚያጠፋ በጣም የሚገርም ማወቅን አሳንሶ መማርን አሳንሶ ድንቁርና፣ አለማወቅን አለቀርነትን የሚያነግስት ተፈጥሯል። ይህ ደግሞ የትናንትና ስራ ውጤታችን። ዛሬ ምን ይሰራል? ከትናንት ምሽ ነው የምንማረው። መቼ ለቅ እና ላላችሁ፣ መንግስት ከላይ ጀምሮ በዚህ ጉዳይ ላይ የሚመለከታችሁ ምሁራን፣ ኢትዮጵያን በሙሉ ወጣቶች፣ መምህራን፣ ትምህርት ቤቶች፣ አባቶች፣ እናቶች ዋካችሁ በዚህ ጉዳይ ላይ በጋራ መቆም ይኖርብናልና ይህንን ፎሎ፣ ሼር፣ ላይክ፣ ሪፖስት በማድረግ አግዙ። ትንሽ ትውልድ እንኳን ትውልዱን ማዳን ቢቻል አትሊስት ሀገር የከፈለችውን መስዋዕትነት ከፍላ እንኳን የሚያሻግር ትውልድ ካለ ምናልባት ምናልባት ቀጣይ ጣፋንተ አይቻል ሊሆን ይችላል። አሁን ግን አሁን ግን ምን አይነት ትውልድ እያዘጋጀ ምን አይነት ትውልድ እየተፈጠረ ሆነ? ኢትዮጵያ መረን፣ ምንም የማያስብ ተስፋ የለው ትውልድ ነገውን የማያስብ ነገር ግን በዚሁ ከተኛ በዝምታ ካለፍን አመኑኝ። ኢትዮጵያ የኢትዮጵያ ጥፋት ከሚ ሆነው ከምናስበው በላይ መፍረስ ነው። ስለዚህ ባካችሁ ትውልዱን ናንቃ፣ ትውልዱን ሳሌ። አመሰግናለሁ።